ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ትናንትና የተሰራውን ቪዲዮ አይታችኋል እና አንዳንድ ሰዎችንም እንደዚሁ በዙሪያቸው ያሉትን ማለት ይቺ የብሩኬ ፍቅረኛ የምትባለው ሴትዮ የት ናት? ምንድን ናት? የትን ያለች? ለምንስ ወደ ህይወታቸው ተመልሳ መግባት ፈለገች ለምን ሳ ሀይሚና ብሩኬን ለማለየት ለማጣላት ፈለገች የሚለውን በጣም አላረ መቼም የእነሱ ጉዳይ፣ እኔ እነዚህ አራት ልጆች እስኪመጡ ድረስ የምሬን ነው የምላችሁ፣ በጣም ያስጨንቀኛል። የምሬን ነው። ለምን መሰላችሁ? በአሁኑ ሰዓት ማለት ነው ከባድ ነው ሁሉም ነገር። የራሳችን ያልናቸው ሰዎች ይወዱናል ያልናቸው ሰዎች እኛ ከምንም በላይ ያቀረብናቸው ከማንም በላይ ምስጢራችንን ያጋራናቸው ችግራችንን ይካፈሉናል ብለን ያሰብናቸው ሰዎች ዞረው ለኛ ጠላትና ምቀኛ ሆነው ነው የምናገኛቸው። እና ሀይሚና ብሩኬ ደግሞ የራሳቸው ሰው የራሳቸው ጓደኛ ምቀኞች ናቸው። እነቴ ነው ምላችሁ። በጣም ብዙ ብቀኛ አለባቸው። ለምን ብላችሁ ጠይቁኝ። በቃ ሀይሚና ብሩኬ እስኪ ከቡታ ጅራ ዩቱበሮች ከአብርሽ ውጭ አብርሽ ብቻ ነው እሱም ያው የተወሰነ ከአብርሽና ከሩታ ውጭ ሀይሚና ከሀይሚና ከብሩኬ በላይ የሚበልጥ የለም። እንደውም ከአብርሽ አሁን የአብርሽና ሩታ የምላችሁ በሰብስክራይብ ደረጃ ነው ሩታና ሀይሚያ እንደናቸው በሰብስክራይብ ደረጃ ነው ያልኳችሁ። በመወደድ ደረጃ ግን እውነቱን ልንገራችሁ ሀይሚና ብሩኬ ይበልጣሉ። አይደል እንዴ? እነዚህ ሁለት ልጆች በጣም ሰዋይን ገብተዋል። እና ከኋላችን ተነስተው እነሱ በለጡን የሚል ትልቅ ምቀኝነት ወይም ደግሞ የራስ አለመተማመን ስሜት ብዙዎችን ሀይሚና ብሩኬ እነሱ ሳያውቁ ጠላት እንዲሆኑ አድርጓቸዋል። ለምን ሀይሚና ብሩኬ ስኬት ላይ ናቸው፣ የተሻለ ደረጃ ላይ ናቸው፣ የሰው ፍቅርም በዛው ልክ ነው ያላቸው። አሁን በቀደም ላይቭ ላይ እግዚኦ፣ እኔ ኮ ሰውን ጉር ነው የሚያስብሉት እኮ እንደው እንደው ግርም ይለኛል። እኔ እንኳ አልነበርኩም እንደው የተቆራረጠ ቪዲዮን ሲደርሰኝ የነበረው አቤት ፍቅር፣ አቤት መውደድ፣ አቤት የሰው ፍቅር በጣም በጣም በጣም በጣም ነው የሚያስደምሙትና ይቺ የብሩኬ ፍቅረኛ ተብዬዋ ማለት ነው የቡታጀራ ልጅ ናት። እና እውነቴን ነው እኔ በጣም የሚገርመው ነገር በዛ በዝህ እያላችሁ ልጁን በገንዘብ ባልሆነ በጥቃቅን በጥቅማጠቅ ልትገዙት የምትሞክሩ ምን አይነት አህዮች ናችሁ ግን እናንተ ሴቶቹ ማለት ነው አራት፣ አሰድቡን አረ እንኑርበት እንዴ! እኔ እውነቴን ነው የምላችሁ፣ ማንም ሰው አሁን እሷን በትክክለኛ ማንነቷን ያወቀ የለም። ግን በጥርጣሬና በመሳለኝ ነው። አንዷ እከሌ ኮናት፣ የብሩኬ ፍቅረኛ ትለኛለች። አንዷ እከሌ ኮናት፣ አንዷ ያቺ ኮናት፣ አንዷ ማንም ሁኚ ማንም ማለት ነው፣ ማንም ሁኚ እኔ አይመለከተኝም። እኔም ያው ከጠረጠርኳቸው አንዷ ነው የምትኙ። ብዙ የምጠራጠራቸው ሴቶች አሉ፣ ግን አላቅም። ለምን በዚህ ደረጃ ማለት የት ነበርሽ ሀይሚና ብሩኬ ብሩኬ ጋቢ ሾ ላይ ቀርቦ ሲናገር ሰምታችሁ ከሆነ በዛች ልጅ ምክንያት ብዙ ችግር እንደደረሰበት ብዙ መከራ እንደደረሰበት ተናግሯል። አይደለ አይታችኋል፣ ሰምታችኋል እና ያን ጊዜ የት ነበርሽ ሀይሚ? ሳትመጣ የት ነበርሽ? እንደ ሀይሚ ጎበዝ አትሆኝም ነበር እንድትወደጅና እንድትፈለጊ ልክ ከብሩኬ ጋር እንድትቀጤ። ለምን እንደ ሀይሚ ጎበዝ አልሆንሽም? ለምን ለብሩኬ እንደ ሀይሚ አልሆንሽለትም? አየሽ፣ የተሻልሽ ሆነሽ ለምን አልተገኘሽም? አሁን እነሱ የተሻለ ደረጃ ላይ ሲደርሱ ብሩኬ መኪና ቢገዛ ሀይሚ ለፍታ ጥራ ግራ ነው ሀይሚ ቤት ብትገዛ ብሩኬ አፈር ደቼ ግጦ አፈር ደቼ በልቶ ማንም ዘቅዝቆት ሰድቦት ነው። ገባችሁ ሶ እነዚህ ልጆች በጣም ጎበዞችና ጠንካራ አይበገሬ ስለሆኑ ነው እዚህ ደረጃ የደረሱት። ስለዚህ አንቺም እንደነሱ መሆንቶች ነበር። እርግጠኛ ነኝ ይቺ ልጅ ፍቅር አይደለም ወደ ብሩኬ መልሶ ያመጣት። እመኑኝ፣ እኔ በውስጥ በጣም ብዙ መረጃ ነው የሚደርሰኝ። ሀይሚን በተደጋጋሚ እየደወለች ያልሆነ ቪዲዮ፣ የድሮ ቪዲዮ፣ የድሮ ፎቶ ሆኖ ግን እያቀነባበረች በኤአይ የታገዘ ቪዲዮ እየሰራች እንደምትልክላት ነው እኔ የሰማሁት እግዚአብሔርን ነው የምላችሁ። በኤአይ እያገዘች ለምሳሌ ጎን ለጎን ቁጭ ብለው የተነሱትን ፎቶ እያገጣጠመች ከንፈር ለከንፈር እያናከሰች እየላከችላት ነው። እውነቴን ነው የምላችሁ። ሀይሚ ደግሞ እዚህ ጋር ትልቅ ማስጠንቀቂያ ልነግርሽ የምፈልገው ነገር ተጠንቀቂ፣ አትመኝ። ማንም እንዲህ ነው ብሎ ሲልሽ መጥቶ ማለት ነው አትመኝ በቃ ምን አገባኝ ታዲያ? ያለፈ ነው። አሁን ደግሞ ብሩኬ አያደርግም፣ እኔ እተማመንበታለሁ ብለሽ ንገሪያቸው እንጂ ክፍተት አትስጪ። የምሬን ነው። እና አንዳንድ ሰዎች ግን እግዚአብሔርን ፍሩ። የእውነቴን ነው ምላችሁ። ፍሩ እንዴ! ሰባብራችሁ ጥላችሁን እኮ ከሄዳችሁ በኋላ ለምንድን ነው መታችሁ ድጋሚ ህይወታችንን ለማበላሸት የምትጥሩት? እኛ ደህና ህይወት ስንኖር አይታችሁ በዛ አጋጣሚ ደግሞ ማለት ነው ሰውን ጥላችሁ የምትሄዱ ሰውን እየወደዳችሁ ፍቅርን ገፍታችሁ የምትሄዱ የማያልፍ ቀን አለ ብላችሁ እንዳታስቡ። ያልፋል። እኛም እናንተን ረስተን አልፎልን ጥሩ ህይወት እንኖራለን። እናንተ ግን ያን ጊዜ ያልፍላታል ወይ ያልፍለታል ብላችሁ አታስቡ። ገፍታችሁን ስትሄዱ ማለት ነው፣ አደለም ረግጣችሁን ስትሄዱ አደለም። አይመስላችሁም? አዎ፣ አይመስልም። አውቀዋለሁ አቋል እኔ የደረሰብኝ ስላለ ነው ውዶች፣ የምሬን ነው የምላችሁ። እና በዚህ አጋጣሚ ለሆነ ሰው መልእክት ላስተላለፍ፣ አትልፉ አትልፉ። ያን ጊዜ እናንተ ጥላችሁ ስትሄዱ ማንም ሰው በነበረበት አይቀጥልም። ሰው ይቀየራል፣ እሺ። ሰው ሌላ ሰው ይሆናል። ሰው ያድጋል። ድህነትም ተሰርቶ ይታለፋል። እምባም የልብ ስብራትም ከጊዜ ብዛት ይጠገናል። ሁሉም ጊዜ ይሽረዋል። ሰው ልክ እናንተ እንዳስቀመጣችሁት ነው ብለው አታስቡ። ያን ጊዜ ስንፈራችሁ የነበራችሁ፣ አሁን ግን በጣም ደፍረናችኋል ልበላችሁ ወይስ ምን ልበላችሁ ነው ወይስ ልክ እንደ ድሮ ፈሪ፣ ልክ እንደ ድሮ ይሆናል አይደለ? እንስፍስፍ ልክ እንደ ድሮ በቃ ይቅር የምንላችሁ ነው የሚመስላችሁ? አርፋችሁ ተቀመጡ። የማይረባ ምንጊዜም የማይረባ ነው። ከንቱ ሰው ምንጊዜም ከንቱ ነው። ክፉ ሰው ምንጊዜም ክፉ ነው። መቼም ሊለወጥ አይችልም። እኛ ግን እንደናንተ አይደለንም። ቢያንስ አትንኩን ነው የምንለው እና አሁንም የብሩኬ ፍቅረኛ ድሮ ይወድሽ ነበር፣ ያከብርሽ ነበር። ቡቡዬ ማንንም ሴት ልጅ አያስከፋም። ይወድሽ ነበር፣ ያከብርሽ ነበረ። ነገር ግን ምናልባት እግዚአብሔርም ስላልፈቀደ የሆነ በአንችም ጥፋት ሆነ በሱ ጥፋት አንድ የተለያየታችኋል። ስለዚህ እየተንፏቀቀች ድጋሚ የሱን ህይወት ለመበጥበጥ አትም ጭምጣት ያምጣብሽና፣ ማለት ነው ቢያንስ እንኳን እንደው አይደለም ራስሽን አስከብሪ። የሆነ ለራስሽ እንትን በይ። ቦታ ጊዜ አለ አደለ? ክብር ይኖርሽ ክብር ስጪ ለራስሽ ማለት ነው። ሀይሚና ብሩኬ እንደዚህ ሲሞጋገሱ በየሚዲያው እየወጡ ማንም ሲያነግሳቸው፣ ቢያንስ አንቺም ራስሽን ለመቀየር ሞክሪ እንጂ እንደ ባብ ስርስር ሆነ እየመጣሽ አሰርስሪያቸው ይኖሩበት። እሺ እኔ ከሌ ከሌ አይደለም ግን ማንም ሁኜ አይመለከተኝም።